የስልጤ የዞን አስተዳደር ከሪያድ ማህበረሰብ አባላት ጋር የዞኑን ሁለንተናዊ ልማት ማሳደግ በሚቻልበት ሁኔታ በወራቤ ከተማ በዛሬ ዕለት ውይይት አድርጓል። የዞኑ አስተባባሪዎችና የሚመለከታቸው የስራ ኃላፊዎች ከሪያድ ማህበረሰብ አባላት ጋር የዞኑን ሁለንተናዊ ልማት ማፋጠን በሚቻልባቸው ጉዳዮች ዙሪያ ነው በስፋት የተወያዩት። በመድረኩ በዞኑ እየተከናወኑ ያሉ የተከናወኑና ቀጣይ የሚከናወኑ የልማት ስራዎችን እና የኢንቨስትመንት አማራጮችን የሚያመላክት ሰነድ በከተማና ኮንስትራክሽን መምሪያ ኃላፊ አቶ አብዱልሰመድ አብደላ ቀርቦ ውይይት ተደርጎበታል። በውይይት መድረኩ ንግግር ያደረጉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካም በዞኑ እየተከናወኑ በሚገኙ የልማት ሥራዎች ውጭ ሀገር የሚኖሩ የዞኑ ተወላጆች ሚና የጎላ መሆኑን ገልጸው በቀጣይም ይህንኑ በማጠናከር የዞኑን ልማት ለማፋጠን በሚደረገው ጥረት የድርሻቸውን እንዲወጡ ጠይቀዋል። በዞኑ በአክሲዮን መስራት የሚቻልባቸው የኢንቨስትመንት አማራጮች በኢንዱስትሪ በግብርናና በአገልግሎት ዘርፎች መኖራቸውን ለዲያስፖራዎች ገለጻ ያደረጉት ዋና አስተዳዳሪው በነዚህ ዘርፎች በመሰማራት ራሳቸውንና ማህበረሰባቸውን ተጠቃሚ ሊያደርጉ እንደሚገባም አሳስበዋል። የሪያድ ማህበረሰብ አባላት በዞኑ በሚሰሩ የልማት ስራዎች ድጋፍ ከማድረግ ወደኋላ እንደማይሉና በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉም አስተያየታቸውን ሰጥተዋል። ይሄው ምናየው በቆቴ። በመጨረሻም የሪያድና አካባቢው ማኅበረሰብ አባላት በስልጤ ዞን ወራቤ ከተማ ከአንድ ሺህ ሄክታር መሬት በላይ እየለማ ያለውን የኢንዱስትሪ መንደር ጎብኝተዋል። አባላቱ በተመለከቱት ነገር መደሰታቸውን ገልጸው ዞኑን በተለይም ወራቤ ከተማን የኢንዱስትሪ ማዕከል ለማድረግ የተጀመሩ ስራዎች አበረታችና በሁሉም አካባቢ ተጠናክሮ መቀጠል እንዳለበትም ተናግረዋል። በኢንቨስትመንቱ ዘርፍ በመሰማራት ራሳቸውንና ዞኑን የሚጠቅም ስራ ለመስራት መዘጋጀታቸውንም ጠቁመዋል። የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካም የዞኑ መንግስት ለኢንቨስትመንት ባመቻቸው ምቹ ሁኔታ በርካታ ባለሀብቶች በተለያዩ የስራ መስኮች መዋለነዋያቸውን በማፍሰስ እየተንቀሳቀሱ እንደሚገኙ ገልጸው ዞኑ አሁንም እምቅ የኢንቨስትመንት አማራጮች ያሉት በመሆኑ በዘርፉ ተሰማርታችሁ ራሳችሁንና ማኅበረሰባችሁን የሚጠቅም ስራ መስራት ይጠበቅባችኋል፣ ብለዋል።